ዛሬ እስቲ ደግሞ ስለ ኦልሜክ ላወራች ፈለጉ። ኦኬ፣ ኦልሜክ የኦልሜክ ራሶች ሆኑ ጭንቅላት እነዚህ ኦልሜክ ማለት የሆነ ሲቪላይዜሽን የሆነ ስልጣኔ ህዝብ ነው እና ለመጀመሪያ ጊዜ ኤሮፓውያኖች አሜሪካንን ሲያገኙ፣ ኦኬ፣ የአሜሪካንን ክፍለ ዓለም ክሪስቶፈር ኮሎምበስ አይደል ያገኘው። ልክ እነሱ ሲያገኙት እኛ ስናገኘው ክሪስቶፈር ኮሎምቦስ ፋውንድ ለአሜሪካስ ብለው ነው የሚጽፉት። ምንም እፍረት የሌለው ህዝብ እኮ ነው። እፍረት እንዴት ሰው ሲሄድ ኦልሜክ የሚባሉት ትልልቅ ህዝቦች ትልልቅ ጭንቅላት ትኑ ራስ ነው የሰው ራስ ነው ወደ ላይ ወደ እስከ ሶስት ሜትር ሶስት ሜትር በላይ ርዝመቱ ወደ ጎን ወደ ሁለት ሜትር የሚሆኑ ክብደቱ ብቻ ከዚህ ከእብነ በረድ ከዚህ ከጥቁር ድንጋይ ከሱ የተሰራ እንትን ነው የተቀረጸ ድንጋዮች ሐውልት ናቸው። በጣም በብዛት እሱን የሚያያክሉ ሀያ ሺ ኪሎግራም ግራም ከሀያ ቶን በላይ የሚሆኑ ክብደት ያላቸው ድንጋዮች ናቸው። ሐውልት ናቸው ያገኙት። ተመልከቱት፣ ሂዱና ኦልሜክ ይባላሉ። እሱን ሲያገኙ በጠቅላላ ምስሎቹ በጠቅላላ ሐውልቶቹ የጥቁር ሰው ነው፣ ጥቁሮች ናቸው፣ እኛን ይመስላሉ አፍንጫቸው ሰፋፊ ከንፈ ጥልቅ እና እኛን የመሰለ ጭንቅላትን ነው ያገኙት፣ ሀውልቱ የተሰራው ምንም ማድረግ ስላልቻሉ ህዝቡ እዛ ያለውን ህዝብ በጽፈት ደለዙት። ሲጽፉ በፍጹም ጥቁሮች እንደነበሩ አንዳንዶቹ ሳስተው የጻፉ አሉ። አንዳንድ መርከብ የመርከብ ካፒቴኖች የወሰዱት ኖት ላይ የጻፉት አለ ጥቁር እንደሆኑ። ኢትዮጵያ የሚሉት ኢትዮጵያ የሚሉት አፍሪካን ነው። በዛን ሰዓት የአፍሪካ ስም ነበር። እኛ ቀይረን ነው እኛ አቢሲኒያዎች ነን የነበር ነው እና ኢትዮጵያውያኖች እዚህ ድረስ መጥተዋል ብለው ይጻፉታል። ያንን ግን በጽሁፍ እነ ክርስቶፈር ኮሎምቦስ እነ ዩሮፓውያን እነምን እንዳለ ሰርዘውታል። የድንጋዩ ምንም ማድረግ ስላልቻሉ በጣም ትልቅ ስለሆነ መሬት ውስጥ ጉድጓድ ቀፍረው ትልልቅ ጉድጓድ ቆፍረው እንዲቀበር ያደረጉት መቅበር የሚችሉትን ይሄ ሁሉ ጣጣ ይሄ ሁሉ ነገር እንትን ያደርጉት ምንድነው የራሳቸውን ታሪክ ለመጻፍ። ኦኬ የራሳቸውን እንደ አዲስ የነሱ ህዝብ እንደሆነ ይህንን አፍሪካ አግኝቶ ኮሎናይዝ አድርጎ አፍሪካን ያለማው አሜሪካንን አግኝቶ አሜሪካን ያለማው ከስሙ የአፍሪካ ስም ከኢትዮጵያ ለምን ወደ አፍሪካ እንደተቀየረ ስትሄዱና ተመልከቱት። ለምን አፍሪካ ብሎ እንደሰየሙት የእኛን ታሪክ ለመሰረዝ እኮ ነው። እነዚህ ኮ ያልሄዱበት ነገር እያንዳንዱ ሀውልት በዓለም ላይ ያለ ሀውልት፣ ኢጅፕት ሄዳችሁ ሀውልቱን ብታዩ በጠቅላላ አፍንጫ የለው። ከዚህ በፊት አንዳንድ ነገር እየጠቅስ ይችላቸዋል ድሮ የዛሬ ሁለት ዓመት አካባቢ እና አፍንጫቸውን የሚሰብሩት ወይ ደግሞ የሚያፈነዱት ብዙ ጊዜ ሚውዚየሞቻቸው ሄዳችሁ ብታዩ ያለው ሀውልት በጠቅላላ፣ የድሮ የድሮ የድሮ የድሮ ሀውልቶች በጠቅላላ አፍንጫ የላቸው። ለምንድን ነው አፍንጫው የማን እንደሆነ ያሳያለ። ኦኬ ምን አይነት ህዝብ እንደሆነ ይገልጻል። በብዛት የጥቁር ህዝብ ነው። ጠቅላላ ሀውልቶች፣ ጠቅላላ ስቶሪዎች፣ በፊት የነበሩ ሂስትሪ ጠቅላላ የሰራው የጥቁር ህዝብ ነው። ያንን ለመደለዝ እኮ ነው። ያንን እንዲህ ሲባል አሁን እነ ኦልሜክ የድሮ ታሪክ ናቸው። ይሄ የተሰራው ሀውልት ታሪክ ሁሉ የድሮ የምትሉ ከሆነ እኔ እየመጣሁ እኮ ምነግራችሁ ያ ያላለቀ መንገድ ላይ ነው። እዛ ውስጥ ነን ያለነው። እንትኑን ቀይሮት ነው መልኩን ቀይሩ። ኒዮ ኮሎኒያሊዝም ማለት ኒው እንደ አዲስ የተጀመረ አይነት ጭቆናና የእንትን ውስጥ ያለ ነው። እስከ ዛሬ ድረስ በእነሱ ስር እንደሆኑ የሚያሳየው ለምሳሌ እያንዳንዳችን የእያንዳንዱ ሀገር ህዝብ ያውቃል በመንግስት ስር በህዝብ ስር ያለ ሀብት ወይ ድርጅት ወይ መሬት የአገር እውነተኛ ሀብት እንደሆነ ዓለም ላይ የቻይና ኢኮኖሚ እንደ ጥይት እየተወረወረ እያደገ ያለ ኢኮኖሚ ነው አይደለ እንዴ? ኦልሞስት መቶ ፐርሰንት የቻይና መሬት በመንግስት ስር ነው። በቻይና ትልቅ ትልቅ የተባለ ኢንዱስትሪው በመንግስት ስር ነው። በመንግስት ስር ያለ ንብረት ጠቅላላ ተጠያቂነት አለው። ህዝብ የሚመርጠው ወይ ደግሞ ህዝብን የሚመራ መንግስት የዛ ንብረት ተጠያቂ ነው። ያ ንብረት አንድ ነገር ቢሆን ተጠያቂ ነው። ያንን እንዲቀየር እያንዳንዱ ያልሞከሩት የለም። አሁን የሳውዲ ነዳጅ በግለሰብ ስር አገው ነበር በካምፓኒዎች ስር ወዲያውኑ ፕራይቬት ወደ መንግስት ስር ያደርጉት። የአረብ ሀገሮች ነዳጅ በጠቅላላ በመንግስታቸው ሰሩ፣ መሬታቸው በጠቅላላ በመንግስት ሰሩ። በጣም ብዙ ሀገሮች ያደጉ ሀገሮች ፕራይቬት ታይዝ አድርጉ በግለሰብ ስር አድርጉ ሲባል ምን ማለት እኛን ነው ደግሞ በብዛት ታዳጊ ሀገሮችን ነው። እየመጡ ያስገድዱን በፍላጎት የምናደርገው ነገርን አሁን ለምሳሌ አየር መንገዳችንን ግማሹን ፕራይቬታይዝ እናደርገው ወይ ደግሞ ቴሌኮሚኒኬሽናችንን ወደ በግለሰቦች ካፒታል ስር እናስገባው ብንል የበረሃችን ምርጫ ቢሆን ያ ምንድነው የሚያሳየው? ኮንፊደንስ አለን፣ ያንን ለማድረግ ዝግጁ ነን ማለት ነው። ግን እነሱ ከመጀመሪያም ጀምሮ እኛን ብር ሲያበድሩን ወይ ደግሞ የእኛ ኢኮኖሚ የማያድግበት ምክንያት አድርገው የሚሰጡት ወይ ደግሞ እኛን ከእንትን ለማውጣት ካለን የኢኮኖሚ እድገት ውስጥ እንድናቆም እንዲያዘነግን ለማድረግ በመንግስት ስር ያሉ ነገሮቻችሁን በጠቅላላ መሸጥ አለባችሁ፣ ወደ ፕራይቬት ማስገባት አለባችሁ። እንደሱ ካላደረጋችሁ የውጭ ከረንሲ አይገባም። እንደሱ እምቢ ብለን ከቀጠልን አንደኛ ብድር አይሰጠንም። ብድር ሳይሰጠን ደግሞ ኢኮኖሚያችን እያደገ ከሆነ በጠቅላላ ያላቸውን ካፒታል እናወጣለን ብሎ ያስፈራሩ ነው አገራቸው ውስጥ መተን ኢንቨስት ያደረግነውን ካፒታል አውጡ እኮ ቢባሉ አያወጡም። አውጥታችሁ ሂዱ ቢባሉ አይሄዱም። በምንም ተአምር ያለኛ ያለ አፍሪካ መኖር አይችሉም። ያለ አፍሪካ ጥሬ እቃ፣ የሰው ጉልበት፣ እያንዳንዱ ያለንን ነገር ሁሉ በሱ ላይ ተመርኩዘው ነው የእነሱ ኢኮኖሚ የተሰራው። የዓለም ጠቅላላ ህዝብ፣ ኤዥያ ሁሉም እኮ ነው የሚስቅብን እኛ ላይ አሁን። ምክንያቱም እኔ ይሄን ነገር እያወቅን እናውቃለን እኮ መቼም፣ ኢንቴሌክቹዋሉ በጠቅላላ ያውቃል በላይ ያለው ደረጃ ላይ ላይ መንግስት ደረጃ ላይ ያለው ጠቅላላ ያውቃል። ግን አሳስረው አሳስረው ውስጥ ስለሚያስገቡን ስፔሻሊ በብድር እኛ ዴት ትራፕ ውስጥ ነው ያለ ነው። ምንድነው ብድር እንትን ውስጥ ያስገቡንና ያለሱ እንዳንኖር ያደርጉናል። ከዛ ያለውን ንብረት ሽጡ ሽጡ ማለት የውጭ ካፒታል የውጭ ሀብታም ያለው ሀብትና አገር ውስጥ ያለ ባለሀብት በፍጹም የማይወዳደርበት ደረጃ ላይ ነው ያለው። ስለዚህ በጠቅላላ ደህና ደህና የተባለውን ሀብት በጠቅላላ በውጭ ካፒታል ስር ይሆናል። የውጭ ኢንቨስትመንት ስር ይሆናል ማለት ነው። የውጭ ኢንቨስትመንት ደግሞ የአሜሪካ መንግስት አለመቶ ኢንቨስት የሚያደርገው የአሜሪካ ኮርፖሬሽን ነው። ኮርፖሬሽን ደግሞ የግለሰቦች ነው። ግለሰቦች ለምንም ነገር ተጠያቂ አላሉም፣ ለምንም ነገር እና እነሱ በእነሱ ስር እንዲገባ አስገድደው ወደዛ የሚቀይሩበት ለምንድን ነው? እዛው እዛው እዛው ጭቆና ውስጥ የእነሱ ተገዢ ሆነን እንድንኖር ነው። ከዛ ውስጥ ለመውጣት ብንሞክር እንዳንወጣ ማያደርጉት ነገር የለም። አሁን ራሱ በቅርብ አያቸው ኢትዮጵያ ውስጥ መሬታችን ኢንቨስተሮች ሊሰጥ ነው አይደል? ሊዚንግ ሊዚንግ ማለት እ 99 ዓመት ምናምን፣ ከዛ በኋላ ከ99 ዓመት በኋላ ይራዘማል። ኦልሞስት መግዛት ማለት ነው። በዛ መሬት ላይ ምንም አይነት ቁጥጥር የለንም። ምንም አይነት ነገር ማድረግ አንችልም። ምክንያቱም እሱን እንትን ለማለት ብር ወደ ሀገራችን ይገባል እና በዛ መንገድ እኛ የብድር ወጥመድ ውስጥ ነው ያለነው አይደለ። እንደ መቼም በጣም ብዙቻችን ነገር ሁሉ ጊዜ የደጋግምን እናገራለን ግን ለምንድን ነሱን አሁን ከዚህ ከኦልሜክ የተነሳሁላችሁ ምን ያክል ምን ያክል ድረስ እንደሚሄዱ የእኛን ህልውና አሳጥተው እኛን የነሱ እድገት ለዚህ ሁሉ እንዲበቃ ያደረገው ይሄ የሰሩት ያደረጉት ታሪካዊ ቀውስ፣ ያደረጉት ኢኮኖሚያዊ ቀውስ፣ የሚያደርጉብን ያለው ፖለቲካዊ ቀውስ እነዚህ ናቸው። እነሱን ወደፊት እንዲመሩ ወይ ደግሞ እንደዚህ እንዲያድጉ እያደረገ ያለው እና እኔ ለምንድን ነው እሱ ዛሬ ስለነዚህ ስለ ኦልሜክ ኦልሜክ የሚባሉትን መናገር የፈለግኩት አንደኛ በጣም የሚገርመኝ ነገር ነው። ምን ያክል የአፍሪካ ህዝብ በእያንዳንዱ አህጉር ብትሄዱ የእያንዳንዱ ህብረተሰብ አሁን የህንድ የመጣበት ከድሮ ከንጉሶቹ ጀምሮ ጥቁሮች ናቸው። ወደኋላ ተመልሳችሁ የቻይናን ህዝብ የጃፓንን ህዝብ ብታዩ ድሮ እንትናቸው ንጉሶቻቸው የድሮ የድሮ ወደኋላ በሺህ ዓመታት የሚቆጠሩ ስትሄዱ ጥቁሮች ናቸው። ያንን ለማጥፋት ያልተደረገ ነገር የለም። ኦንሊ ቲንግ አሁን ያቃታቸው ምንድን ነው? የኢጅፕት ንጉሳ ፈራዖኖቹ ከመሬቱ ውስጥ ከመቃብራቸው እየተቆፈረ ይወጣል። የየትኛው አገር ነው? እስቲ የየትኛው አገር ህዝብ ነው ከዚህ በፊት የቅድም አያቶቹን የቅድም ንጉሳትን አጽም እያወጣ ሙዚየም ውስጥ የሚያስቀምጠው እያወጣ ለየኤክስፖ ወደ ዓለም ላይ የሚልከው? ለኦንሊ ሀገር የምታዩት ኢጅፕት ነው። ለምንድን ነው ብላችሁ ጠይቃችኋል? እነዚህ የእነሱ ንጉሶች አይደሉም፣ የእነሱ አገር አይደለም። ለዛ ነው አጥንታቸውን እያወጡ አጽማቸውን ሁሉ ነገር እያወጡ በየሙዚየሙ በየዩኒቨርሲቲው በየኤክስፖው። ምክንያቱም የራሳቸው አንሴስተር አይደሉም። ያንን ቦታ መጥተው ታሪክ አጥፍተው የተጻፈውን ነገር ጠቅላላ ደልዘው የሚወስዱትን ወስደው እዛ ያሉት ሮማኖች ናቸው። ኦኬ፣ ኦቶማኖች ናቸው፣ አሲሪያዎች ናቸው። ኦኬ፣ ባቢሎኒያን ናቸው። እነዚህ አረብና ሮማን ኢምፓየር መጥቶ ቦታውን ይዘውት የተቀመጡኛን ከዛ ባረው የወሰዱት ቦታ የተቀመጡ ሰዎች ናቸው። ለዛ ነው እንዳለ ታሪካችን እንደ አዲስ ተጽፎ እንዳለ ተሰርዞ፣ አሁን ደግሞ ስቲል ያለንበት ችግር ውስጥ መውጣት እንዳንችል ብዙ አይነት ስራ የሚሰሩብን ያሉት። በዚህ ላይ እንግዲህ በእኛ እንኳን ብታዩ፣ በእኛ ሀገር እንኳን አቅም ብታዩ፣ የትኛው ነው የእኛ ሀገር ኮርፖሬሽን የኛ ሀገር ድርጅቶች ትልቅ ደረጃ ላይ ያሉት አየር መንገዳችን እነ ቴሌኮሚኒኬሽናችን፣ ምናምን ነው ያለ። ምንድነው በመንግሥት ስር ነው። በመንግስት ስር ስለሆነ ምንድነው፣ ኮምፒቲሽን ከሌለ የሚሉት ነገር አለ። ይሄ ካፒታሊዝም የሚያስተምረን ፕሮፓጋንዳ አለ። ፕሮፓጋንዳ ነው እንጂ ሲስተም እኮ አይደለም። ምንድነው የሚያደርገው? እያንዳንዱን ሀብት ወደ ግለሰብ እጅ ያስገባል። ግለሰብ ከዛ ሀብታም ይሆናል። ህዝቡ ደሃ እየሆነ ይመጣል። የዛ አይነት ድርጅት ነው ካፒታሊዝም ማለት ነው። ጉድላክ።